ለምንድነው ሁሉ ጊዜ የምንጋደቀው እኔንስ ለምን ተናጋሪ ታደርገኛለ ያልጫ ህይወት ማጣፈጫው ምንድነው እንግዲህ ጀመረ ዞረ ዞረ እዛው ነው አይደል የጠየቅኩሽን ብትመልሽልኝ የጭቅጭቃችን መንስኤ ትደርሽበት ነበር ማይገባይ መስሎ ነው የሚሰማ አንቺው ታመጪው አንቺው ታረጮ ራሱ ልጁ ወይ ካነበብሽ በደንብ አንብቤ ራሱ ቁጭ ያለው ልጅ ተረቱ ይቆየና እንግዲህ ይሻላል ትዳኘን እንዴ አንተ ብትዳኘን ይሻላል አያያዛችን አያምርም እንኳን ደህና መጣዋሲ እንኳን ሰላም ቆያችሁ እንኳን ደግሞ ለዚህኛው መጽሐፍ ምረቃ አደረሰ እጅግ በጣም ደስ የሚል በጣም ትልልቅ ሰዎች የተገኙበት የመጽሐፍ ምረቃ ነበር። እንዲህ አይነት የመጽሐፍ ምረቃ ከሰርጌ ወዲህ አላየውም። እንዴ የተከበሩ ሰዎች የተሰበሰቡበት በጣም ደራሲ ተዋናይና ገጣሚ ዋሲሁን በላይ ዛሬ በስቱዲያችን አብሮ ነው ያለው። በድጋሚ እንኳ እንደና መጣ። እድሜ ካነሳው አይቀር እንግዲህ በጣም በተለየ ሁኔታ ተወዳጅና አንጋፋ የኪነ ጥበብ ባለሙያዎች በተገኙበት ነው እንግዲህ በኢትዮጵያ ብሔራዊ ቲያትር መጽሐፍ የተመረቀው። በጣም የተከበርክበት መድረክ ነው ብዬ አስባለሁ። እኔ ካየኋቸው ነገር ተነስቼ ና ምን ተሰማ? በጣም ደስ ይላል። በጣም አንደኛ ታናሻቸው ነኝ፣ ሁለተኛ ደግሞ የኪነ ጥበብ ባለሙያዎች አይተጋገዙም የሚለውን ነገር ለእኔ ቀርፈውልኛል። እንደ ታናሽ እነሱ እንደ ታላቅ አልኮሩብኝም፣ ጊዜ የለኝም አላሉ ስለዚህ ይሄ ደግሞ ትልቅ ፍቅራቸውን ነው ለእኔ ብቻም ሳይሆን ደግሞ እንደዚህ ያለ ጽሑፍ ለሚጽፉም ሰዎች እነሱ ቅርብ ናቸው ና እኔም እስክደነግጥ ድረስ ነው። የእነሱ አቀባበል በጣም ያምር ነበር። ሁለ ገብ ባለሙያ ነው እንግዲህ ጌትነት፣ እኔ ሁላችን የምንወደው የምናከብረው ቃል በቃል ባልይዘውም ግን እንደዚህ ሆኜ ቆሜ እንድመርቅልህ ያነሳሳኝ ብሎ ከባህሪህም ከሙያህም ተነስቶ ብዙ ቃላቶችን ሲያስቀምጥ ነበርና ደስ የሚል ነበረ። በጣም አሞት ነው የመጣው። ያ ወገቡን ያማዋል። ለአንተ ትንሽ ክብር ስላለኝ ነው ወገቤ እስክንቀጠቀጥ ድረስ የመጣውልህ ብሏል። እና ደግሞ እግዚአብሔር በምሕረቱ ይጐብኘው። ወይ አሜት በጣም ነው ያሳዝነኝ። ዋሲሁን በላይ ለማንም የማይንበረከከው እኔ ሳይሆን ውስጥ ያሉት ሀሳቦች ናቸው የማይንበረከኩት። እርግጥ እኔም አለንበረከኩ ግን ሀሳቦቹ ናቸው የማይንበረከኩት። አስራ ስምንት ታሪኮች አሉት እና ትንሽ ለልቦቻችን ቅርብ ናቸው ብዬ አስባለሁ እና አልንበረከክም። አምስተኛው መጽሐፍን ግን አንድ ሚስቶ የሆነ መጽሐፍ አለ በጀርባ አንድ እንደገና፣ በዚህ እንደገና ሁለቱም እኩል የሚነበብ እስቲ ስለሱ እሱ ጠይም ደምና፣ ሚስቶ ማለት ቀይና ልጫ የተደባለቀበት አንተ ወደ ደራስ እየተ ጠይም ደም ደምና የ አንድ አይን እንባ የሚሉት ናቸው የ ግጥም ናቸው እንደዚህ ትንሽ ሀሳብ አንደኛው ከ አንደኛው ሼር የሚያደርገውም አለው ለብቻውም ደግሞ ራሱን ችለው የሚቆምም ሀሳብ አ ላቸው ና ተነጣጥለው ባሳትማቸው እርግጥ ራሳቸውን ችለው ይቆማሉ ግን ለ አንባቢ ደግሞ አንድ ላይ እንዲገኙ ተሻጋሪም ሀሳብ ስላላቸው አንድ ላይ እንዲገኙ ብዬ ነው እንደዛ ያደረኳቸው እንጂ ተጨምሮባቸው ራሳቸውን ችለው የሚቆሙ ናቸው። ለአጥኚም እንዲመች ለስነ ጽሑፍ ሰዎችም ደግሞ ቅርብ እንዲሆን ብዬ ነው እንደዛ ያመጣዋቸው እንጂ ለብቻ ለብቻ ማሳተም ይቻል ነበረ። እና ለዛ ነው እንደዛ አድርጌ ያመጣዋቸው። የራሳቸው ርዕስ አላቸው። ራሳቸውን ችለው ደግሞ የሚቆሙ ሀሳቦችን ይዘው የመጡ ናቸው። ኤክስፐሪመንታል የተባለው መጽሐፍ እሱ ነው ያስባለው። ይሄ ነው ይህ አይነት አቀራረብ ነው ወይስ እንደዚህኛ ውስጡ ውስጥ የያዙትም ሀሳቦቹ እንደዛ ናቸው። ለዛ ነው አንደኛው ላይ ተሻግሮ የሚሄድ አለ። ልክ የሴት ዛፍ ቅርንጫፍ ላይ ያሉት ካራክተሮቹ አንዳንዶቹ ሀሳባቸውን ይዘው አድገው ይሄዳሉ እና ይሄ ያው ስነ ጽሁፍ የሚያጠኑት ሰዎች የሚያገኙት ነገር ነው። አዎ፣ አዎ። በአብዛኛው እንግዲህ እኛ የምናቀፍ በቲያትር ነው እንግዲህ የኔ ታናሽ ሳቶን አትቀርም ግን ብዙ ነገር የሰራኸው በተለይ ቀንዲል ቤተ ተውኔት ከጋሻ ያያልነ ጋራ እዛ ብዙ ነገር ታዘጋጅ ነበረ። ስለዚህ እነዛ ምን ያህል ይሆናሉ እዛ ውስጥ ያዘጋጃቸው ቲያትሮች በተለይ ጋሻ ያለን? ትላልቆቹን ወደ አራት አዘጋጅቻለሁ። ረዳት ረዳቶኝ አዘጋጅ ትልቁ ትምህርት ቤቴ በቲያትር እሱ ጋ ነው። ያው መጀመሪያ 89 ወይ 90 ላይ ኮርስ ወሰድን እሱ ጋር ከዛ ጥቂት ልጆች እሱ ጋር ቀረን። ብልጫ የነበረን ሰፊ ልብ ስለነበረው እሱ እኛን ደግሞ የራሱን ስራዎች እየሰጠ ማስተማር ጀመረ። አጋጣሚ ወደ ዝግጅትም ወደ ጽሁፍም ልብ ያዘንብላል። ከዛ እሱ ጋር መጀመሪያ ረዳት አዘጋጅ ሆኜ መስራት ጀመርኩ። ከዛ ደግሞ አመነብኝና የሙሉ ሰዓት እንግዲህ ጋሻ ያለን እኔ ሳልወለድ ዝነኛ የነበረ ሰውዬ ነው በጽሁፉ በብዙ ነገር። ስለዚህ አምኖህ አንድ ሰው፣ በዛ ላይ በጣም ትንሽ ነህ፣ በእውቀትም በእድሜም ትንሽ ነህ ና የእሱን ስራ ተረድተህ ማዘጋጀት ማለት በጣም ከባድ ነገር ነው። እና ትልቁ ትምህርት ቤቴ እሱ ነው። ከዛ በአንዱ ሞከረኝ፣ አየ ሌላ ጨዋታ ይበል ያሰኛል ብሎ ከዛ ደግሞ ፑሽኪን ስንመጣ ፒያሳ ስንመጣ የተለያዩትን ስነ ጽሁፎቹ ሲጀመር እዛ ላይ የራሳችንን ከጓደኞቼ ጋራ ሆኜ እየጻፍኩ ሳዘጋጅ አየ ትልቁ መምህር ስለነበረ እሱ መንገዱን እየከፈተ ሄደ ማለት ነው። ዋሲሁን፣ ወደ መጽሐፉ ልመልስል ና ከዚህ በፊት የነበሩት አራቱ መጽሐፎቹ ልብወለድ ና የግጥም ስብስቦች ናቸው አብረውት ያሉት፣ አሁን ደግሞ ሙሉ በሙሉ ይሄ ልብወለድ ነው። ምን የተለየ ይዘት መጥቶ ነው ሙሉ ልብወለድ የሆነው? በቅርጽ የሞከርኳት ነገር አለች ጣል ያደረግኳት፣ ወደፊትም የሚመጡ አሉ። አንዳንዴ እያስለመድ ካይደለም መሆን ያለበት እንደሱ የመጣ አለ፣ ግን ከሌላው ሌሎች ከሚጽፉት በራሴ ቅርጽ ነው መጣሁ። በራሴ ቅርጽ ነው። አንቺ የአጭር ልብ ወለድ ጸሀፊ ከሆንሽ የአንቺ መንገድ ለአንቺ በቂ ነው። ቆንጆ ቆንጆን ለወስድ እችላለሁ፣ ግን በራስ ቅርጽ ደግሞ መምጣት የተሻለ ነው ብዬ አስባለሁ። እና የሴት ዛፍም እንደዛው በራሴ ቅርጽ ነው የመጣሁት። ይሄኛውም በራሱ ቅርጽ የመጣ ነው፣ ግን ደግሞ አዲስ ነገር ይዞ መጥቷል። በጣም ደስ ይላል። እነዚህ አይምሮን እየፈተኑ የሚወጡ እየተጨመቁ የሚወጡ ጽሁፎች እኛ የማንበብ ባህላችን እዛው ነው። አንተ ግን መጽሐፍ ማምረትህን አልተውክም ምን ተስፋ እየታየህ ነው? አዎ የማንበብ ባህላችን እንደ ባህል አይደለም በቃ የማንበብ ፍላጎታችን እንደው ይቅርታ የሞተ ነው ብዬ ነው የማስበው። ለምንድን ነው ከመቶ ሀያ ሚሊዮን ህዝብ በላይ ሆኖ አራትና አምስት ሺህ መጽሐፍ ለመሸጥ ምጥ የሚሆንበት ጊዜ ላይ ነው ያለ። ምንድን ነው ምን እየተሰራ አይደለም? ወላጆች ልጆቻቸው ላይ ምን እያደረጉ ነው ያሉት? እንዲያውም የኛ ወንድሞች እኮ ይሻላሉ። በደንብ ያነቡ ነበር። እኛ ታላላቆች አለ በጊዜው የነበረው ጊዜ ሲነግሩን በደርግ ጊዜ አንድ ሰው የመጨረሻው አልቻለም ብሎ የሚያሳትመው አስር ሺህ ኮፒ ነበር። ህዝቡ እኮ ከዚህ በሶስት እጥፍ ያነሰ ነበር ያነሰ ነበር። ሙዚቃ ካሴት ማይተህ ከሆነ በደንብ ነበር የሚሸጠው። መጽሐፍ ኩራዝ አሳታሚ ያሳትማል፣ በግል ጥቂት ሰዎች ያሳትማሉ። በቃ አልቻለም የተባለ ሰው አስር ሺህ ኮፒ ያሳትማል። አሁን አቅም ያለው ሰው እኮ ነው እዛ መድረስ ያቃተው። እና ወዴት እየሄድን ነው? በንባብ አገር ትመራለች አይደለም? የተሻለ ማሰብ እንችላለን አይደለም? የተሻለ ስብእና ይኖረናል ራሳችን ጋር ብቻ የሚቀመጥ ሳይሆን ለሰውም የምንሰጠው ምን ተርፈው ለሰው ምን ተርፈው ነገር ይኖራል። ካንተ እውቀት እኔ ስወስድ ከአንቺ እውቀት እኔ ስወስድ ነው ሼር የምናደርጋቸው ነገሮች ሲበዙ ነው አይደለም፣ የንባብ ህይወታችን ሊያድግ የሚችለው። አሁን ግን አስጊ ነው። አስጊ ነው። እኔ አሁን እመኝ ያለውኝ በየክፍለ ከተማው ላይብረሪ ቢገነባ ይህ አሁን ባከነብን የምንለው ወጣት የትም አይሄድ አይደለም። አንዳንዴ አንዴ ምርጫ ማጣትም ነው ኮ ሌላ ቦታም ይወስደ አይደለም። እኔ የሆነ ቦታ ብታገኘኝ ለምን ሄደ ብለ ከመጠየቅ በፊት ምንድነው ሊወስደ ወደዛ ይቻላል፣ አይደለም የማይገባ ቦታ ላይ አማራጭ አለሁ ወይ እና እንደዛ በየቦታው በየክፍለ ከተማው ትላልቅ እንደው ትላልቅ ባይባሉ መጠነኛ መጠነኛ ላይብረሪዎች ቢኖሩ ከኛ በታች ያሉት አሁን የማንበብ ልምዳቸው ከፍ እያለ ይመጣል ብዬ አስባለሁ። እኔ ግን እኛ ላይ መሰራት አለበት ብዬ አስባለሁ እንጂ አሁን እንደ ልምምድ በፊት ከምናውቀው አሁን ትንሽ ላይብራሪዎች እየተከፈቱ አማራጮች እየሰፉ ነው። የኛ አሁንም እንደተባለው የባህል የማንበብ ይሄ የባህል ልማዳችን አልዳበረም። ገና ነው። ለማዳበረም ጥረቱን አናረግም ነው እንጂ አንዳንድ ነገሮች ግን የማይመሰለኝ ያለ እንደ በፊቱ አልነበረም አለ፣ ግን ፕሮሞትም አልተደረገም። አሁን ያ ላይብራሪ፣ ሌላው ነገር ፕሮሞት እንደሚደረገው የላይ አሁን ለምሳሌ ዩቲዩብ ላይ ብዙ ነገር ታያለሽ። ብዙ ደስ የማይሉ ነገሮች የሚነገሩበት ሚዲያ አለ። ስለ ላይብራሪ ስለ ንባብ አንድም ሰው አንድን አንባቢ ቁጭ አድርጎ ሲያወራ አይቼው አላቅም። አዎ እሱ እሱ አስጊ ነው። ሶሻል ሚዲያውም የራሱን አስተዋጽኦ ያደርጋል። አሁን እሱ እኛ ወደ ሾርት ከት በሆኑ ነገሮች ውስጥ ገብታ አቋራጭ አይደለም። አዎ ስልካችን ላይ እውቀቱም አለ ጥፋቱም አለ። እና ወደ የትኛው ነው የምናመዝነው? ደግሞ ከስልክ ይሄ ወረቀት ላይ የሚመጣው ነገር ዋጋ አለው ዋጋ አለው። በአሁን በየ ታክሲው ይዘህ ስትሄድ ሁን ሰፊውን ጊዜ ትራንስፖርት ላይ ስለሆነ መጽሐፍ ይዤ ነው የሄደው። ለምን ለራሴ ነው ለሰው አደለ ዝም ብዬ በመስታወት ሰው ሲሄድና ሲመለስ ከማይ እያነበብኩበት ብሄድ ለራሴ ዋጋ ሰጠዋለሁ ማለት ነው። አንድ ጓደኛ እንደው ምናል መሰለ ልክ አንድ መጽሐፍ አንብቤ ስጨርስ ቋንቋንቋንቼ ንግግር ይቀየራለን፣ ስርዓት ይዛል። ልክ ነው፣ እንደዛ ነው፣ እውነት ነው። አንቡም የሚባለው ለዚህ አይደል? እሱ እንዳለው እኮ ነው የሆነ እውቀት ይሆነው ወቀት እያሳረፈብን ይሄዳልና፣ ስማውሲ እንግዲህ የሌሎቹን እንኳን ቆየት ስላሉ አልጠየቅህም። ፍቅር እስከ መቃብር ወደ ሰባት ዓመት ነው የፈጀው ሲጻፍ። አዎ እቺ ስንት ጊዜ ወስዳ ይሆን አንቺ አልኳት። አግዴ ይላል ስንት ጊዜ ወስደው ይሆን ጊዜ ወስደው ይሆን እዚህ ውስጥ ያሉት ሰው አይ ሊታተም የቆየው አስር ዓመት ቆይቷል። እውነትህን ነው አዎ አሁን አምና ሰኔ መጨረሻ ላይ አለ ሊታተመው ከዛ በፊት አሉ 13 14 ዓመት የሆናቸው ታሪኮች አሉት። አዲስ አድማስ ላይም ጽሁፋቸውን ወጥተዋል። እዚህ ላይ እሺ። ለቤት ካሉት ጋራ ያው አንዳንዴ ደግሞ ታወዳድርና ይሄኛው ይቅደም፣ ይሄኛው ይቅደም ብለህ ት ታመጣለህና ለመታተም 10 ዓመት ቁጭ ብሏል። እሺ፣ አዎ። እስቲ ጊዜ አጠቃቀምህ ልጠይቅህ። ቲያትር ነው እንግዲህ ትልቅ ቮሉም ነው የሚመጣው፣ ቲያትር ስክሪፕት እሱን ታጠናለህ፣ ታነባለ፣ ካራክተር ትፈልጋለህ። እሱ ላይ ትልቅ ምርምር አለ። ከዛ ደግሞ ይሄን ትጽፋለ። ጊዜ አጠቃቀምህ እንደው ብጋራህኒ? አይ እንደ መታደልም ሆኖ ወይም ደግሞ እንደ አጋጣሚ ሆኖ በቃ የሚያስደስቱኝ ነገሮች ንባብና ንባብ ብቻ ነው የሚያስደስተኝ። ሙዚቃ ሰማለው መንገድ መሄድ በጣም እወዳለሁ እግር መንገድ መሄድ። ከዛ ያለኝን ደሞ ከቤተሰቤ ጋር ነው ማሳለፍ። ከቤት ውጪ ብዙም የሚያስደስተኝ ነገር የለም። ያንበረከከችሁ ያንበረከከችሁ። ከዛ ደግሞ ዋሲሁንም በጣም ሚለይበት አንዱ ነገር ሰዓት አክባሪነቱ ነው። በጣም በብዙዎች ዘንድ ስላንተ የምሰማው ከኢንተርቪዎች ላይ እንደ ምስክርነት የማየው ነገር ሰዓት በጣም አክባሪ ነህ ና ምኑ ይገርመኛል መሰለ በተሰጠን ልክ አይደለም የምንሰጠው። እንደሱ አይነት ልምምድ አለን። እንግዲህ ጥሩ ላረገልን ነው ጥሩ የምናደርገው። እንደዛ እየተሰራን መተናልና ሰዓት በማያከብሩ ሰዎች መሀልም ይያለፍ። ካንተ ሰዓት አክባሪ ነህ፣ እንዴት ይሄንን ልምምድ አገኘው እ ልጆኜ እንግዲህ ጋሻ ያል ጋር ትምህርት ኮርስ ስንወስድ በጣም ትላልቅ ሰዎች ይመጣሉ። በጣም ትላልቅ በነገራችሁ፣ እስኪ እስኪ ገርማችሁ ድረስ ነብሳቸውን የማረው የአለም ሎሬት ሜትር አርቲስት አፈወርቅ ተክሌ ይመጣሉ። ጋሽ ጥላሁን ይመጣል። አለማየሁ ሞገስንም ነፍሳቸውን ይማርና አይቻቸዋለሁ ደከም ባሉት ጊዜ ቢሆንም በጣም ብዙ ከሰላሳ ምናምን በላይ ጽሁፍ የጻፉ አዲስ አበባ ዩኒቨርሲቲ ቋንቋ ያስተምሩ የነበሩ መምህር ናቸው። በልጅ ጭንቅላቴም ቢሆንም አይቻቸዋለሁ። እነ ባይሉ መንገሻ ይመጣሉ። ዶክተር ኃይሉ አራያ ይመጣሉ። ሲመጡ ከተቀጣጠሩበት ሰዓት ዝንፍ አይሉ እሱ ጋር ሲመጡ አንደኛ እሱም ስራ ላይ ነው ያለው እኔ ኦብዘርቭ ያደረኩት ነው ምነግራችሁ ከዛስ አንዳቸውም የእሱን በር ሳያንኳኩ ገብተው አያውቁም ፍቃዱን ከውስጥ የእሱን ፍቃድ ግቡ የሚለውን ጠይቀው ይላል የሰአት አሁን እንሂድ ቢሉት አንድ ሰው መጥቶ እንሂድ ቢለው ቆይ ልጨርስ ይላል ሁሌም ስራ ላይ ነው እሱ ስለዚህ ሰዓትን ስናየው እድሜ ነው። አሁን ለእኔ እድሜ ነው አይደለም እድሜያችን እየቆጠረ እየቆጠረ ወደ ኋላ ሊመጣብን አይችልም። ካልተጠቀምነው ነው ነው የሚስበን። ስለዚህ ሰዓት አጠቃቀም ከየትም አላመጣሁት፣ ግን ያን ወደ ተግባር መቀየሩ በጣም አሁን እኮ ብዙ ሰው ብዙ አራያ አለው። ግን ያንን አራያውን አክብሮ ያን ተግባራዊ ማድረግ ግን እጅግ በጣም መታደል ይጠይቃል። አሁን ያለንበትም አይፈቅድም። አዎ በጣም ያለንበት ሙያ ግን ሊከበሩት ትንሽ ሌትም የሆኑት ናቸው ጥረት እኮ እናደርጋለን ለመሆን ግን እዛ ሁኔታ ላይ ለመምጣት በጣም አስቸጋሪ ነው፣ እንጂ ሁሉም ሰው ሰዓቱን አክብሮ አስቸጋሪ አደለም። አየህ፣ እኔ ከዚህ ምክንያት መደደር ልጀምር ነው። አልከራከርም። ብዙ ጊዜ ትወና ላይ እንግዲህ በእርግጥ ያው የሚያውቁን ሰዎች ናቸው። ካስቲንግም ላይ ግን አሁን አንተን በጣም አዋቂ የሆነ ሰው ወይ የስነ ጽሑፍ የሆነ ሰው በአብዛኛው ጨዋ የሆነ ካራክተር ነው የሚሰጡ ማለት እኔ አንድ ጊዜ ሳራ የሚል ፊልም ሰራውና እንዳለ ስክሪፕቱ በሙሉ የደፋሪ ሆኖብኝ ተቸግሮ የነበርና ልክ እንደዛ አንተንም ወደዛ ነው የሚያስቡህ። ልበል ልክ ነኝ? አዎ ይመጣል ልጨምርል። በጣም ከትንሽ ተጽዕኖ ፈጥሮ ባህል ብዬ አስባለሁ የመድረክ ቴያትሮችና ብዙ ካስት የምትደረግባቸው ፊልሞች ላይ አድሜ እንዳለው እንግዲህ፣ ወይ ደራሲ ነህ ወይ አንባቢ የሆነ ዝም ያለ ነገር ለምሳሌ ርሱን ታስታውሰኛለህ። አንተና ሀረገ ወይን ባና ሚስት ሆናችሁ ግሩም ኤርሚያስ አማላዩ፣ እሱ ላይ አሁን አንባቢ ነ ሌሎቹንም ብንጠቅስ በሱ አይነት ነው የሚስሉህ። እና ፈልገ ነው ወይስ ተጽዕኖ ፈጥሮባቸው እነሱም ወደዛ የሚያመጡት እነሱ ናቸው? ግን ያው አዘጋጅ ደግሞ አንዳንዴ መድከም ሳይፈልግ ሲቀር አቅርቦ ያመጠዋል፣ አቅርቦ ያመጠዋል። እና ለአዘጋጆች መድከም አለመፈለግ ነው ብዬ አስባለሁ። ግን የሚያመጡትን ነገሮች ደግሞ እኔ እቀይረዋል። ትላንት ከሰራሁት ጋራ ዛሬኛው እንዲመሳሰል አልፈልግም። እንዲመሳሰል አልፈልግም። አይደለም። ለምንድ ነው መተቸት ነው ትርፉ። አንድ አይነት ተመሳሳይ ካራክተር ስትሰራ አዘጋጁ ቢዘልህ፣ አንተ መዝለል የለብህ አይደለም። ተወቃሹ አንተ ነህ። ልክ ነህ። የሚያዘጋጅኝን ሰው ማን ያየዋል? ማን ያከዋል? ተወቃሽኔ ስለሆንኩኝ ትንሽዬ ቀለም መስጠት እፈልጋለሁ እንጂ አማላዩን በሰራውበት ጊዜ እሱን ተመሳሳይ ይመጣሉ። በቃ እሱ ዛጋ በቂ ነው። ግን የሆነ በእድሜ ወይ ከፍ ያለ አይደለም ወይ ደግሞ ከኔ በታች እድሜ የሆነ ምንድን ምንድነው ሊያድርግ የሚችለው እነሱን እነሱን ያው ፍዳው እኛ ላይ ነው መቼስ ብለው እንደመጣልን የምንሰራው አይደለም። አድሜ ታውቀዋለህ። ስለዚህ ይመጣሉ እንደ ስራ ግን ደግሞ መለየት ደግሞ ያዘጋጁና የኔ ድርሻ ነው የሚሆነው ሌላ እኔ ባንተ በምን እንደምቀና ልንገር፣ በሙያቸው እግዚአብሔር ማገልገል ከቻሉ ጥቂት ሰዎች አንተ ለምሳሌ፣ ግንበኛ ግንብ ቤተክርስቲያን አንጾ ይታደል አንተ ደግሞ በትወና ቤተክርስቲያንን ስታገለግል ብዙ ጊዜ ተገናኝተናልና መንፈሳዊ ሕይወት ይህን መንፈሳዊ ሕይወት ምን ትላለህ? እንደው እግዚአብሔር ፈቅዶ ነው እኔ ፈልጌ አይደለ። ግን ማገልገል ሳይሆን ለኔ የሚሰማኝ በእግዚአብሔር መገልገል ነው። ማንም እግዚአብሔርን ሊያገለግል አይችልም፣ በእግዚአብሔር ግን እንገለገላለን። አንደኛ ይህን ሁሉ ነገር የሰጠችን ቤተክርስቲያን ናት። ለእኔ ለእኔ ሰንበት ትምህርት ቤት ቁጭ ብዬ ታላላቆችን ድራማ ሲሰሩ በደንብ አያለሁ። አሁን ነው በደንብ እየገባኝ የመጣው። አሁን እኔ ፒያሳ ነው ተወልጄ ያደኩት፣ ሰራተኛ ሰፈር ነው። ስለዚህ አጥቢያዬ ገነተ ጽጌ ቅዱስ ጊዮርጊስ ነው። እሄዳለሁ፣ አያቸዋለሁ። አራት ግሩፖች በአራት ወንጌላያት የማስታውሰው ግሩፖች አሉና የተለያየ መዝሙር ሲዘምሩ ድራማ ሲሰሩ ስነ ጽሁፍ ሲያቀርቡ እናያለን ያ ይቀመጣል ከዛ እግዚአብሔር መክሊት ሆኖ ሲሰጥህ ከየትም አታመጣውም ያንን ነው እየመነዘር ከምትሰጠው ስለዚህ ለዚች ቅድስት ቤተ ክርስቲያን የማደርገው ነገር ሲያንስባት እንጂ የሆነ ነጥብ አድርጌያለሁ ብዬ ብይ እንኳን አስቤ አላውቅም የእኛ የዜና ዲፓርትመንት ሰሞኑን አንድ እቅድ እየሰሩ አየሁና ልፍስል ሆድ እንዳላስበሰህ ግን በአመት ውስጥ ስልሳ ሳ ሁለት ሰአታችንን ብቻ ነው ለመጽሀፍ የምንሰጠው ሚል ነገር አየሁ ነው። ጉድ ጉድ ቤት አልጠር ደሞ አንተ ስት ነግረኝ ያው የሀገር ተረካቢ ወጣቱ ነው። ሀገር ደሞ የሚረከባት ወጣት ሀገር የሚመራው በጥበብ በማስተዋል ነው። ማስተዋልም ጥበብም ከብዙ ነገሮች ቢመጡም በዋነኝነት ግን ከማንበብ ከመማር ይመጣልና ይሄን ነገር እንዳናጣ ሀገርም አለ ተረካቢ ቀርብ እስቲ አንተ እንግዲህ መጽሐፎች አንብቡ ከሚለው ነገር ተነስተክ አንድ ነገር ማስተዋልና ጥበብ ከእግዚአብሔር ነው ከዛ የተረፈውን ነው እንደ መክሊትሽ የምትሰጭኝ አንቺ። ያበረከተሽውን ነገር በጎውን ወስዳለሁ እኔ እድሜ የሚያበረክተውን በጎ ነገር ወስዳለሁ። ስለዚህ የነበረንን ማስተዋል ነው እሱ ላይ የምናሳርፈው፣ ካለበለዚያ ዝም ብሎ የሆነ ነጥሮ ይመለሳል። ስለዚህ ማስተዋልና ጥበብ ከእግዚአብሔር ነው፣ እንድንረዳው የሚያደርገን ደግሞ እሱ ነው። እኔ አሁን ንባብ፣ አንዳንድ ሰው በትርፍ ሰዓት ምን ታደርጋለህ ሲባል አነባለው ለእኔ ያስቀኝ፣ እኔ የሙሉ ሰዓት ስራዬ ነው። አንደኛ ተዋናይ ነኝ፣ አይደለም ታውቃለህ። ካላነበብን እድገት የሚባል ነገር የጭንቅላት እድገት የለም፣ አይደለም። ስለዚህ የሚሰጠንን ገጸ ባህሪያቶች እዚህ ውስጥ ሰብኮንሽስ ያስቀመጠ የተቀመጠልን ነው፣ አይደለም። ሲመጣ እንደ አዲስ ሆኖ የሚመነዘረው። ስለዚህ የሙሉ ሰዓት የሙሉ ጊዜ አንባቢዎች መሆን መቻል አለብን። አሁን ኑሯችን በትራንስፖርት ረጅም ሰዓት እንሄዳለን አይደል፣ በቃ መጽሐፍ ለምን ወር አይፈጅም? አንድ መጽሐፍ ሰላሳ ደቂቃ ስንሄድ ወይም ደግሞ አስራ አምስት እና አስራ አምስት ስንመለስ፣ ሰላሳ ደቂቃ አለን በቀን ውስጥ ምን አለበት ሰላሳውን ደቂቃ ብናነበበት? ዛሬ ደግሞ መጀመር ይቻላል? እኔ ኮይን ባብልም እንደለኝ ምናምን ይባላል አይ፣ ይህ ያሳፍራል፣ እንደ እውነቱ በጣም ያሳፍራል። ወላጆች ቤቱ ውስጥ እነሱ ሳያነቡ ቁጭ ሳይሉ መቀመጫ ላይ ልጆችን ተቀምጡና አንብቡ ማለት በጣም ያሳፍራል። አይደለም እሺ፣ እንትን አይበሉት። ግን እያሳየህ እኮ ነው ማስተማር፣ መምራት አለበት። ልክ በቃ እያሳየሽ እነሱ ነገ እናትና አባቶቻችን ለካ ቁጭ ብሎ ማንበብን ያውቃሉ። ከዚህ ነው እያሳደግን የምን ነው። ነገ አታንብቢ ብትያቸው ልጆችሽ አይተው አይተው አንተ ነው የሚከተለው። ልምድ ይሆናል አይደለም፣ ልምድ ይሆናል። በተለይ ተከታታይ ቀን ካደረከው በቃ ልምዶ የመልካም ልምድ ሆነው ይቀራል እና እንደው ሰው ፊትም እኔ እኮ የማንበብ ልምድ የለኝም ባይባል ማፈራል። የሚቀበለው ሰው እኮ የእውነት ይመስሏል። የማያቅ ሰው የእውነት ይመስላል አደለ? ግን በሄድንበት ስለ ማንበብ ልምድ ብንናገር እኔ መልካም ነው ብዬ አስባለሁ። በጣም እንግዲህ ወጣቶች ከዚህ ንግግር በኋላ አትሊስት ልምምዱን እንዲጀምሩት አልበት ተስፋ እኔ ልጆቼን አሁን አስጀምራለሁ ካልን በረከክም ጀምሬ ከበሩ በጣም ያምራል። ውስጡም ገጹ በጣም ተለይቶ ወረቀቱ እራሱ በጣም ነው የሚገርም። በጣም ይጋብዛል። በነገራችን ላይ ሶ በዚህ ልክ ነው ተጠንቅቆ እንግዲህ ለአንባቢያን ለእኛ እያቀረበልን ያለው እንደገና ደግሞ አንድ ታብሌት ነው የሚያክለው አሁን እንዳልከው በትራንስፖርት ለማለት ምናምን በጣም ከስልክ ትንሽ ከፍ ያለች ነች፣ ለማለት ምቾቷ፣ ለመያዝ ምቾቷ እና የእኔ መጽሐፍ ሳይዞቹም እንደዚህ ናቸው። በጣም ጥሩ ግን ነው ይሄ እኔ ጋ ጃፋር ድሮም ጃፈር ያለው ጃፋር ብቻ እና አሁ ከዛ ፒያሳ ክፍለ ሀገር ባህር ዳር አለ ዮፍታሄ የሚባለ መጽሐፍ ደውሎ ራሱ ነው ያለኝ። በጣም የሚያበረታታ ነገር ነው። ደስ ይላል፣ በጣም ደስ ይላል። ድሬዳዋና ሀረርም አንድ ወዳጅ ገጣሚ ኪሩቤል የሚባል ልጅ ወስዶታል። እና እነዚህ ቦታዎች አሉ። ያው ሌላው ጋር ባለመመቸት ነው ያልሄደው እነዚህ መጀመሪያዎቹ ናቸው። ይቀጥላል ኮ ይሰፋል በሂደት ሁሉም የሀገራችን። በጣም ደስ የሚል ከአይምሮ የማይጠፋ ንግግሮች የተሞላ ቆይታን ያደረግነው በጣም ነው የምናመሰግነው። ስቱዲዮአችን ስለመጣ እዛም ማየው ምልክት ግን እንዲሁ አንለቀውም። አንድ ጨዋታ እንጫወታለን እያሉ ነው የነበረንን ቆይታ ግን በዚህ ጨርስና እንግዳ ማፈን። አዎ እኔ ቤት ይፈልጉኛል ወላጅ ይዘት ሄዳለኝ። አንድ ሰው ገጣሚ ጸሐፊና ተዋናይ ዋሲሁን በላይ ጋር የነበረን ቆይታ ይሄን ይመስላል። እሁድን አንድ ላይ ይቀጥላል። መልካም ጊዜ።